በጣም ቆንጆ ናቸው። አሰልጋራ በጣም ይጣፍጣሉ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ስጋግር አብረን ትንሽ አለኝ ማለት ነው። አብረን እንጋግራለን። እንደምታውቅ እንትን ያዝ አደረገ ካለ ይሄን እንዳያጠቁርብኝ አሰስ እናደርገዋል። ደፍት ደሳልኪ አሰስ አደረገው እና አሁን ልጋግር ነው ግን አንድ እጄ ነው ማለት ነው። እንደት እንደምጋግር ላሳያችሁ አይደል? እንደዚህ አድርጌ ማለት ነው። አሳያችሁ ትንሽ እያደረግን እንደዚያ ያረጋለሁ ማለት ነው። እና ይወዱታል ማለት ነው። እናንተም ሞክሩት። ነበሮች እንኳን ታውቁታላችሁ። ስለ አዲሶች ነው። አዲሶች ደግሞ አሰራሩን እነግራችኋለሁ ማለት ነው። በጣም አሪፍ ነው። ይወዱታል። ለቁርስም ይሆናል። ለቁርስ ለመቅሰስ ቆንጆ ነው ማለት ነው። ልጅ ኦኬ፣ ላይክ ማድረጋችሁ እንደማትርሱ ማለት ነው። እንደምታውቃችሁ አይን እያወጡ ነው ማለት ነው። ቺባብ ይባላል ማለት ነው። እንደማታውቀው ቺባብ ነው የሰራሁት ትንሽ ካሜራ እንደ ዶቄታችሁ ማለት ነው። እሺ፣ እንደ ዶቄታችሁ እኔ አሁን አንድ ብርጭቆ ነው የሰራሁት እና ግማሽ ካሜራ ግማሽ ቤኪንግ ፓውደር እንደዚህ ካለ እንከድነዋለን ማለት ነው። ትንሽ ቤኪንግ ባውደር ማለት ነው። ካሜራ፣ ትንሽ ቤኪንግ ባውደር፣ ትንሽ ቫኒሊያ፣ ትንሽ ዘይት፣ ትንሽ ኒዶ ማለት ነው። ትንሽ አድርጋችሁ ሴሮት እና ለብ ያለ ውሃ ዛፈራን ጨምር፣ ነው የሰሩት እና በጣም አሪፍ ነው፣ ቆንጆ ነው፣ ትወዱታላችሁ። ስሩ፣ ሱሩና ሞክሩት። እኔን ደግሞ ላይክና ሰብስክራይብ እያደረጋችሁ አበረታቱ ወዶቼ ማለት ነው። ተጎኝ ሆኖ ታያችሁ አደለ ለሰፍ ያለ ነው። ገልብጫቸዋለሁ ማለት ነው ገልብጫቸዋለሁ እዚህ ሻይ ጥጄ ነው ማለት ነው ሻይ የፈላ ነው ወይ ተገለበጠላችሁ በዛ ተመጠ ደግሞ እንዳልሻይ ውሃ ጥጄ ነው ግን እንዳል ሻይ እያፈላሁ ነው ይሄ ደግሞ ቡና ነው ማለት ነው። ቡና እየፈላ ቡና ነው፣ ቡና ነው። ቡና ትወዳላችሁ፣ ቡና ከወደዳችሁ ማለት ነው። እንጎቻ እንጎቻ ናቸው፣ ቺባብ ናቸው። ሰርታቸው፣ ሞክሯቸው፣ ቆንጆ ናቸው። ኦኬ። ያችሁ አይደለ? እነዚህ እነዚህ ይመስላሉ። እንደነዚህ እንደነዚህ ናቸው ማለት ነው። በትንንሾቹ ነው የጋገርኩት። ከፍ ከፍ አድርጋችሁ መጋገር ትችላላችሁ እናንተ እየበሰሉ ነው። ጨርሻለሁ ማለት ነው መስናቸው የቀሩ እንደዚህ ሲሆን ግን ከዝነዋል። እናንተ ቀንበራ አለማድረግ ትችላላችሁ ማለት ነው። ከፈለጋችሁ ገልበጥ አርጋችሁ ቀንበር ይበል፣ ከፈለጋችሁ ደግሞ ችግር የለም ማለት ነው እንዴ? ቀንበር አለማድረግ ትችላላችሁ እና እኔ ገልብጥ አለው። ቆንጆም ነው አያችሁ፣ እንደዚህ ነው በቃ። ይሄንን ሲነሳ ማለት ነው ስላይ ባህን በቃ ቻል ላይክ እያረጋችሁ ወይኔ አበረታተ ወትላችሁ የሰራሁት ቺባቢ ማለት ነው። ወዶች ቀንተ አይደል? ላይክ እያረጋችሁ እና በአሰል ነው ማለት ነው። በጅብንም መብላት ይቻላል። ጅብን ቡክ መብላት ይቻላል። እንደገና ደግሞ አሰልም አለ ማለት እንደምታዩት ይሄ ማለት ነው። በዚህ መብላት ይቻላል። ይሄ አሰል ነው ማለት ነው። ጓደኞቼ በዚህ አድርገው አረቦቹ ወዱታል ይበላሉ ማለት ነው እ ጂብን ቡክ ታውቃላችሁ አረብ አገር ያላችሁ ማለት ነው። በጂብን ቡክ መብላት ትችላላችሁ። እኔ አሁን ጨርሻለሁ። አለሙኒየም ተለይ አደርግበትና አለሙኒየም ማለት ነው። እንትን እንዳይልብኝ ከሪ አደርግና ክድ እናደርገዋለሁ ማለት ነው። ሰርታችሁ ሞክሩት፣ ተወዱታላችሁ። ለመቅሰስ ለቁርስ ይሆናል። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አበረታቱ የተጎን ሆኖ ማለት ነው። በኮሜንት ከች ከች በሉ። በኮሜንት ደግሞ በመልሳለሁ ማለት ነው።